ዶክተር ቢቂላ ሁሪሳ የብልጽግና ፓርቲ የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ለቃለ መጠይቁ ከኤቢሲ ጋር ቆይታ ሊያደርጉ ስለወደዱ እጅ ጋር ጌኖም አመሰግነው። እኔም አመሰግናለሁ። ባለፉት ሰባት ዓመታት ያህል እንግዲህ እንደ ሀገር የፖለቲካ ባህልን በመቀየር ረገድ በተለይም አካታች የፖለቲካ ባህልን በማምጣት ረገድ በፊት የምናስተውለውን አንዱ የአንድ ሀገር ዜጋ ሌላኛው ሁለተኛ ዜጋ ተደርጎ የመቆጠርን አካሄድ በማስቀረት ረገድ ምን ስራዎች ተከናውነዋል? የአንድ ሀገር የፖለቲካ ህይወት በዋናነት የዜጎቿ ህይወት ነው ብሎ መናገር ይቻላል። እንግዲህ ለውጡ ከመጣ ወዲህ አንዱ ትልቅ የእሳቤ ለውጥ የመጣው የኢትዮጵያ የፖለቲካ ህይወት የዜጎች ህይወት መሆን አለበት። ውስን ቡድኖች በአንድ ሀገር የፖለቲካ ጉዳይ ላይ ብቻቸውን የሚወስኑበት ብቻቸውን በሰው ልጆች ህይወት ላይ አድራጊ ፈጣሪ የሚሆኑበት ዘመን ማብቃት አለበት። ዜጎች የፖለቲካ እንቅስቃሴ የራሳቸው የዜጎቹ ስራ መሆን አለበት፣ ተግባር መሆን አለበት። ዜጎች ያለማንም ከልካይ በሀገራቸው የፖለቲካ ጉዳይ ላይ መሳተፍ አለባቸው፣ ተጠቃሚ መሆን አለባቸው። በዚህም ምክንያት የሀገሪቱን የፖለቲካ ስርዓት የዜጎቹ ንቁ ተሳትፎና ተጠቃሚነት የሚንጸባረቅበት ማድረግ አለብን የሚል ነው፣ የእሳቤ ለውጡ ማለት ነው። ከዚህ አንጻር የተወሰኑ የፖለቲካ ፓርቲዎች፣ የተወሰኑ ቡድኖች፣ የተወሰኑ ልሂቃን ብቻ በሀገሪቱ የፖለቲካ ጉዳይ ላይ የሚወስኑበት፣ በዜጎች ሕይወት ላይ የሚወስኑበት ጉዳይ አብቅቶ ሁሉም ዜጎች በሀገራቸው የፖለቲካ ጉዳይ ላይ በነፃነት የሚሳተፉበት ሀሳብ የሚያዋጡበት የመፍትሄ አካል የሚሆኑበት የሀገራቸውን ችግር ለመፍታት በሚደረገው እንቅስቃሴ ውስጥ በግንባር ቀደምትነት የሚሳተፉበት መሆን አለበት። ዜጎች ወደፊት መምጣት አለባቸው ከሚለው የሚመነጭ ነው። ከዚህ አንጻር በሀገራችን የፖለቲካ ታሪክ ውስጥ ዜጎችን ወደፊት ያመጣ የዜጎችን ተሳትፎ ከፍ ያደረገ የፖለቲካ ባለቤትና ባይተዋር የሚሉ ክፍፍሎችን የለየ ሁሉም የኢትዮጵያውያን ዜጎች በሀገራቸው ፖለቲካ ጉዳይ ያገባቸዋል፣ መሳተፍ አለባቸው የሚለውን እሳቤ ያመጣ ለውጥ ነው ብሎ መናገር ይቻላል። ከዚህ አንጻር የመጀመሪያው በኢትዮጵያ ውስጥም ሆነ በተለያዩ የዓለም ሀገራት ያላችሁ ኢትዮጵያውያን ሁሉ የኢትዮጵያን የፖለቲካ ችግር ለመፍታት በምናደርገው ጥረት ውስጥ ወደ ሀገራችሁ ግቡ፣ ተሳተፉ፣ ተደራጁ፣ በፖለቲካ እንቅስቃሴ ውስጥ የድርሻችሁን ተወጡና የኢትዮጵያን የፖለቲካ ስብራት ለመጠገን በሚደረገው እንቅስቃሴ ውስጥ ግንባር ቀደም ተሳታፊ ሁኑ የሚለው ጥሪ በጣም ትልቁ ጥሪ ነው ብዬ ነው የማምነው። ከዛ አንጻር ለበርካታ ዓመታት ውጭ ሀገር የሚኖሩ ለሀገራቸው ባይተዋር የሆኑ፣ በሀገራቸው የሚከናወኑ ነገሮችን በሙሉ ሩቅ ሆነው የሚመለከቱ ደስታዋንም ሐዘኗንም ለመካፈል ያልታደሉ በተለያየ ምክንያት ከሀገራቸው ወጥቶ ለሀገራቸው ፖለቲካ ባይተዋር የሆኑ ዜጎች ወደ ሀገራቸው እንዲገቡ እንዲደራጁ በሚመቻቸውና በመረጡት የፖለቲካ አስተሳሰብ ውስጥ እንዲሰለፉ እና ለሀገራቸው እድገትና የፖለቲካ እንቅስቃሴ ሀሳብ እንዲያዋጡ የተደረገው ጥሪና ጥሪውን ተከትሎ የመጣው ለውጥ ትልቅ ለውጥ ነው ብዬ አምናለሁ ማለት ነው። አንዱ ይሄ ነው። ከዚህ አንጻር በኢትዮጵያ ስም የተደራጁ አጠቃላይ በተለያየ ሀገራት የነበሩ እዚህ ሀገርም የነበሩ የፖለቲካ ፓርቲዎች ወደፊት የመጡበት መደራጀት የጀመሩበት ቢሮ መክፈት የጀመሩበት ወደ ህዝብ መግባት የጀመሩበት ሀሳቦቻቸውን ወደ ህዝብ ማቅረብ የጀመሩበት ወቅት ነው ማለት ነው። ይሄ በጣም ትልቅ ለውጥ ነው በኢትዮጵያ የፖለቲካ ታሪክ። ሁላችሁም ወደ ሀገራችሁ ግቡ፣ ዜጎች ወደ ሀገራችሁ ግቡና የሀገራችንን ፖለቲካ በጋራ እንፍታ የሚል ጥሪ እኔ በኢትዮጵያ የፖለቲካ ታሪክ ውስጥ ለመጀመሪያ ጊዜ ይመስለኛል እንደዚህ አይነት በሀገር መሪ ኦፊሻል በሆነ መንገድ ጥሪ ቀርቦ የፖለቲካ ፓርቲዎች ወደ ሀገራቸው ገብተው የፖለቲካ እንቅስቃሴ የጀመሩበት፣ በዛም የሀገሪቱን የፖለቲካ ድባብ ለመቀየር ትልቅ ሚና የተጫወቱበት ወቅት ነው ብሎ መናገር ይቻላል። አንዱ ይሄ ነው። ሁለተኛው በሀገሪቱ የፖለቲካ ፓርቲዎች አወቃቀር ውስጥ አጋር ፓርቲና መሪ ፓርቲ አጋር ፓርቲና ዋና ፓርቲ የሚል ክፍፍል ነበረ። ይሄ ክፍፍል እጅግ በጣም በጣም በጣም አስቸጋሪ የዜጎችን ከፖለቲካ ተሳትፏቸውና ሚናቸው የሚያገል አንዱን የህብረተሰብ ክፍል ከፖለቲካ ተሳትፎ ውጭ አድርጎ ባይተዋር የሚያደርግ ሌላውን ደግሞ በሀገር ጉዳይ ብቸኛ ወሳኝ የሚያደርግ ክፍፍልን በማስቀረት የአጋርና የዋና ፓርቲ ልዩነትን በማስቀረት እንደዛ አይደለም። ኢትዮጵያ የዜጎቿ ስለሆነች ዜጎች በአንድ ጥላ ስር የሚሰባሰቡበት ፕላትፎርም መፈጠር አለበት በሚል የአጋርና የዋና ፓርቲ ክፍፍልን አስቀርቶ አንድ ወጥ ህብረ ብሔራዊ ሀገራዊ ፓርቲ ብልጽግና እንዲመሰረት፣ በዛ እሳቤ የሚያምኑ ዜጎች ያለማንም ከልካይ አባል እንዲሆኑ፣ እንዲሳተፉ በሀገራቸው ጉዳይ ግንባር ቀደም ተሳታፊና ተጠቃሚ እንዲሆኑ እና ዋነኛ ተሳታፊ ሁለተኛ ዜጋ የሚባል የፖለቲካ ፍረጃ እንዲቀር የተደረገበት መንገድ በጣም ትልቁ ነው ብዬ አምናለሁ። አሁን በብልጽግና ፓርቲ ጥላ ስር ተሰባስበው የፖለቲካ እንቅስቃሴ የሚያደርጉ ዜጎች ወደ 16 ሚሊዮን እየተጠጋ ነው ያለው። አሁን ይሄ የእሳቤው የሰበሰባቸው ናቸው ማለት ነው። አጋርና ዋና የሚለው ድልድዩ በመሰበሩ ግድግዳው በመፍረሱ ምክንያት የተሰባሰቡ ናቸው ማለት ነው። ስለዚህ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ማንኛውም ሰው ሀሳብ ካለው ሀሳቡን ወደፊት አምጥቶ በሀገሪቱ የፖለቲካ ሕይወት የሚሳተፍበት እድል ተፈጥሯል። ተጠቃሚ የሚሆንበት እድል ተፈጥሯል። በፖለቲካ በምርጫ እንቅስቃሴዎች ውስጥ የሚሳተፍበት እድል ተፈጥሯል። እንደገና የአጋርና የዋና ፓርቲ የሚለው ድልድይም ፈርሶ በአንድ የፖለቲካ ጥላ ስር ለመሰባሰብ እና የፖለቲካ ሀሳቦችን ለማንጸባረቅ የሚያስችል የጋራ እድል የተፈጠረበት ነው ብሎ መናገር ይቻላል ማለት ነው። መልካም ሁለተኛ ላድርገና። በተለይ የማነሳው ጥያቄ ባልተለመደ መልኩ ባለፉት አመታት እንደ ሀገር የተለያዩ የተፎካካሪ ፖለቲካ ፓርቲዎች አባላት፣ አመራሮች በመንግስት ካቢኔ ውስጥ እየተመለከትን መተናል እና ይህ የኢትዮጵያን ባህል በመቀየር ረገድ የፖለቲካውን ባህል ምን ያህል ርቀት ሊያስጉዝ ይችላል? እንደ ሀገርስ ምን አቅም ይጨምራል? ባለፉት ሰባት ዓመታት የነበረው ለውጥ ዋና መገለጫው አሰባሳቢነቱ ነው። ትስስሩ ነው። ከምንበታተን ወደ አንድ እንምጣ የሚለው ነው። የመደመር እሳቤ ልዩ መገለጫው ከተነጣጠልን አቅም እናጣለን፣ ከተሰባሰብን ጠንካራ አቅም እንፈጥራለን የሚለው እሳቤ ስለሆነ የፖለቲካ እሳቤዎች በነፃነት ወደፊት መጥተው ሀገርን ለመገንባት በሚደረገው እንቅስቃሴ ውስጥ የራሳቸውን ሚና መጫወት አለባቸው የሚለው እሳቤ በተለይም የመደመር እሳቤው በተለያየ አካባቢ ያሉ አቅሞች በፖለቲካ እሳቤያችን ብንለያይ፣ በፖለቲካ ርዕዮተ ዓለማችን ብንለያይ፣ በሀገር ጉዳይ ላይ ግን መሰባሰብ እንችላለን የሚል በጣም ትልቅ እሳቤ በዚህ ሀገር የፖለቲካ ታሪክ ውስጥ በጣም ትልቅ የሚባል እሳቤ የመጣበት ነው ብሎ መናገር ይቻላል። ከዚህ አንጻር ነው የፖለቲካ ፓርቲዎች ተደራጅተው የራሳቸውን የፖለቲካ እሳቤ የራሳቸውን የፖለቲካ ፕሮግራም እያንጸባረቁ የራሳቸው አይዲዮሎጂ ኖሯቸው ለህዝብ የሚያቀርቡት የፖለቲካ ሀሳብ ኖሯቸው ነገር ግን ሀገርና ህዝብን በሚመለከቱ የጋራ ጉዳዮች ላይ ግን በጋራ ለመሰለፍ፣ በጋራ ለመስራት፣ በጋራ ሀገራችንና ህዝባችንን ለማሻገር በሚደረጉ ጥረቶች ላይ መረባረብ እንችላለን፣ መተባበር እንችላለን የሚለው እሳቤ ያመጣው በጣም ትልቅ ለውጥ ነው እዚህ ሀገር ላይ ብሎ መናገር ይቻላል። አንዱ እንዳልኩት በዚህ ሀገር የሚንቀሳቀሱ በተለይ ሕገ መንግስቱንና የሀገሪቱን ህጎች አክብረው የሚንቀሳቀሱ የፖለቲካ ፓርቲዎች ለህዝባቸው የሚያቀርቡት የፖለቲካ ሀሳብ እንደተጠበቀ ሆኖ በጋራ ሀገራዊ ጉዳዮች ላይ ግን በጋራ የሚቆሙበት ፕላትፎርም ነው አንዱ እጅግ በጣም ወሳኝ ነው ብዬ የማስበው። ባለፉት ሰባት ዓመታት በህጋዊ መንገድ ተመዝግበው የሀገሪቱን ሕገ መንግስት አክብሮ የሚንቀሳቀሱ የፖለቲካ ፓርቲዎች የየራሳቸው አይዲዮሎጂ የየራሳቸው ሀሳብ ያላቸው መሆኑ እንደተጠበቀ ሆኖ በጋራ ሀገራዊ ጉዳዮች ላይ ግን በጋራ የቆሙባቸው ጊዜያት በጣም በርካታ ናቸው። በጣም በርካታ ናቸው። የሀገር ሉዓላዊነት በተደፈረ ጊዜ ሀገራችን በሀገር ውስጥና በውጭ አፍራሽ ኃይሎች ጫና ስር በወደቀች ጊዜ ሀገርንና ህዝብን አስቀድመው የፖለቲካ ልዩነቶቻቸውን ወደ ጎን ትተው የሀገር ሉዓላዊነትንና ክብርን ለማስጠበቅ በጋራ ቆመዋል። በሀገሪቱ ውስጥ ያሉ የፖለቲካ ፓርቲዎች ይሄ ትልቅ ነው ብዬ ነው ማምነው። እሱ ብቻ አይደለም፣ የፖለቲካ ፓርቲዎች የየራሳቸውን ሀሳብ እንደያዙ በብሔራዊ ጥቅም ላይ በጋራ ተሰልፈዋል። ኢትዮጵያን እንደ ሀገር በሚመለከቱ ብሔራዊ ጥቅሞቿን በሚመለከቱ ጉዳዮች ላይ የፖለቲካ አስተሳሰቦቻቸውን ለጊዜው አቆይተው በጋራ ቆመዋል። በጋራ መግለጫ አውጥተዋል። በጋራ አቋማቸውን ገልጸዋል። ይሄ መቀጠል አለበት። በጣም በጣም ወሳኝ ነገር ነው ብዬ ነው የማስበው። ገንዘብ አዋጥተዋል። በሀሳብ አቋማቸውን ገልጸዋል። መስዋዕትነት በሚፈልግባቸው ቦታ ሁሉ አብረው ለሀገርና ለሕዝብ ሲሉ መስዋዕትነት ከፍለዋል። ይሄ እጅግ በጣም ወሳኝ ለሀገራችን የፖለቲካ ሽግግር በጣም በጣም ትልቅ እምርታ ነው ብዬ ነው የማስበው። አንዱ ይሄ ነው። ሁለተኛው እነዚህ የፖለቲካ ፓርቲዎች የየራሳቸው የፖለቲካ ሀሳብ ኖሯቸው፣ ነገር ግን በአንድ ሀገራዊ የፖለቲካ ፓርቲዎች የጋራ ምክር ቤት ውስጥ ደግሞ እንደራጅ የየራሳችን አይዲዮሎጂ ይኖረን፣ የየራሳችን ፕሮግራም ይኖረን ነገር ግን የኢትዮጵያን ፖለቲካ የሕዝቦቿን ችግር በጋራ ለመፍታት እንድንችል ተደራጅተን በአንድ የፖለቲካ ፓርቲዎች ምክር ቤት ስር ደግሞ ዋና ዋና የሚባሉ አጀንዳዎች ላይ እየተመካከርን የልዩነት ነጥቦች እንኳን በሚያጋጥሙ ጊዜ በምክክር እየፈታን ችግሮችን በር ዘግቶ ተወያይቶ በጋራ መፍታት ልምድ እናዳብር ብለው የሀገሪቱን የፖለቲካ ታሪክ በማሸጋገር ውስጥ በጣም ትልቅ ሚና እየተጫወቱ ይገኛሉ። ባለፉት ዓመታት የፖለቲካ ፓርቲዎች የጋራ ምክር ቤት የሰራቸው ስራዎች በጣም በርካታ ናቸው፣ በጣም በርካታ ናቸው። አንደኛ የውይይትና የምክክር ባህል እየዳበረ መጥቷል። ሁለተኛ ዋና ዋና የሚባሉ የሀገር አጀንዳዎች ላይ የጋራ አቋም ለመያዝ እና የጋራ አቅጣጫ ለማስቀመጥ የሚያስችል የጋራ መድረክ ፈጥረዋል። ይሄ በጣም ትልቅ ነው ብዬ ነው ማም ነው። ሶስተኛው በፉክክርና በትብብር መካከል ሚዛን ጠብቀን የሀገራችንና የህዝባችን የፖለቲካ ችግሮች ለመፍታት በጋራ መሰለፍ እንችላለን የሚለው አድጎ አድጎ እስከምን ድረስ ሄዷል። በምርጫ አብላጫ ድምፅ አግኝቶ መንግስት ለመመስረት የቻለ ፓርቲ መንግስት ብቻውን መስርቶ ህዝብን መምራት የሚያስችል ህጋዊ መብት እያለው፣ ነገር ግን በፉክክርና በትብብር መካከል ሚዛን ጠብቀን እነዚህ የፖለቲካ ፓርቲዎች የራሳቸው ሀሳብ ቢኖራቸውም ለሀገራቸውና ለህዝባቸው የሚያደርጉት አስተዋጽኦ ስላለ በሚመሰረተው መንግስት ውስጥ መጥተው ከእኛ ጋር ይስሩ የሚል አቋም በመያዝ ቁልፍ በሚባሉ የመንግስት አስፈጻሚ አካላት ውስጥ ጭምር ውሳኔ ሰጪ እንዲሆኑ በሀገሪቱ ዋና ዋና ጉዳዮች ላይ ፊት ሆነው እንዲመሩ ህዝብና ሀገርን አስቀድመው በጋራ ጉዳዮች ላይ በአስፈጻሚ አካላት ውስጥ በጋራ እንዲሰሩ በአንድ ካቢኔ ውስጥ እንዲሳተፉ ዋና ዋና በሚባሉ ቁልፍ ውሳኔዎች ላይ ፊት ሆነው እንዲወስኑ እንዲመለከቱ የሀገር መምራትን እድልና ፈተና አብረው እንዲጋፈጡ የህዝብንና የሀገርን እጣ ፈንታ በጋራ ለመወሰን በሚደረጉ ጥረቶች ውስጥ የራሳቸውን አሻራ አስቀምጠው እንዲያልፉ ልምድም እንዲያዳብሩ ተሞክሮም እንዲያገኙ ያላቸውንም አስተዋጽኦ እንዲያደርጉ በተወሰነው ውሳኔ ትላልቅ የሚኒስቴር መስሪያ ቤቶች ጭምር የተፎካካሪ ፓርቲ አመራሮች እንዲይዟቸው፣ እንዲመሩ ሚኒስቴር ሆነው እንዲመሩ፣ አንዳንድ ቦታ ሚኒስትር ዴታ ሆነው እንዲመሩ፣ በክልሎች ደግሞ የቢሮ ኃላፊ ሆነው እንዲመሩ ተደርጎ በኢትዮጵያ የፖለቲካ ታሪክ ውስጥ ለመጀመሪያ ጊዜ በምርጫ አሸንፎ መንግስት ለመሆን የቻለ ፓርቲ ተፎካካሪዎች ሆይ አብረን ቁጭ ብለን ሀገር እንምራ ኑ እናንተም የምታደርጉት አስተዋጽኦ ስላላችሁ ኑና አብረን እንምራ፣ አብረን አቅም እንሁን ለዚህ ህዝብና ለዚህ ሀገር የሚል ውሳኔ ተወስኖ በየደረጃው የምታዩት አንዳንድ ቦታ በጣም ተስፋ ሰጪ የሆኑ አመራር የተሰጡባቸው ዘርፎችንም ሁሉ አይተናል ማለት ነው። ስለዚህ እነዚህ እነዚህ ነገሮች ሲታዩ ነው ሲደመሩ ነው የሀገራችን የፖለቲካ ታሪክ እየተቀየረ ትርክቱም እየተቀየረ ከኃይልና ከጉልበት አማራጭ ወደ በጋራ ወደ መተባበር በጋራ ወደ መስራት የሀገርና የህዝብን ችግሮች ቁጭ ብሎ በውይይት ወደ መፍታት ሀገራዊ ጥቅምንና ክብርን በሚመለከቱ ጉዳዮች ላይ ደግሞ በጋራ የመቆም አለፍ ሲልም ደግሞ አድጎ አድጎ ሄዶ አስፈጻሚ አካላት ውስጥ በጋራ ፉክክርና ትብብርን ሚዛን አስጠብቆ ሀገርን በጋራ የመምራት ልምምድ የመጣው ማለት ነው። በዚህ ሰባት ዓመት ውስጥ እነዚህን ነው ያየነው። እነዚህን እያሳደጉ እያሳደጉ ባህል ማድረግ ደግሞ ቀጣይ የምንሰራቸው ስራዎች ይሆናሉ ማለት ነው። መልካም ዶክተር ቢቂላ፣ በተለይ ፖለቲካውን ማስፈጸሚያ ናቸው ብለን ከምናስባቸው ዲሞክራሲያዊ የሆኑ ተቋማት ግንባታ አኳያስ እንደ መንግስት በምን መልኩ ነው ባለፉት ሰባት ዓመታት ምን ተሰርቶ ነው የታለፈው ለኢትዮጵያ አጠቃላይ ሁለንተናዊ ፈውስ ዴሞክራሲ እጅግ በጣም ቁልፍ ነገር ነው ብዬ ነው ማምነው። እኔ ለኢትዮጵያ መድኃኒቱ እውነተኛ እና ዘላቂ ዴሞክራሲ መገንባት በጣም ወሳኝ ነገር ነው ብዬ ነው ማምነው። የኢትዮጵያ የፖለቲካ ስብራት እንዲጠገን ከተፈለገ ተቋማዊና ባህላዊ መሰረት ያለው የዴሞክራሲ ስርዓት መገንባት ያስፈልጋል ብዬ አምናለሁ። ሁለት ነገሮች ናቸው። አንዱ ተቋማዊ ባህል ያለው የዴሞክራሲ ስርዓት መገንባት እና ያን ወደ ባህል ማሸጋገር ያስፈልጋል። አንደኛው ተቋማዊ ያለው ጉዳይ ነው። ተቋማዊ የዲሞክራሲ ስርዓትን ለመገንባት የተቋማት ግንባታ እጅግ በጣም ወሳኝ ነገር ነው። ተቋማት መገንባት አለባቸው። በተለይ የዲሞክራሲ ተቋማት መገንባት አለባቸው። የዲሞክራሲ ተቋማቱ በአስተሳሰብ፣ በአደረጃጀት፣ በአሰራር፣ በአመራር በአጠቃላይ ተቋማዊ አቅም ካልተገነቡ ዲሞክራሲን አቅደው አስፈጽሞ ማሸጋገር አይችሉም። ለዚህ ነው ባለፉት ሰባት ዓመታት የሀገራችን የፖለቲካ ስብራት እንዲጠገን ከተፈለገ ዴሞክራሲን እንትከልና ባህል እናድርግ፣ ይህን ለመስራት ደግሞ የዴሞክራሲ ተቋማትን መገንባት ላይ ልዩ ትኩረት አድርገን እንስራ የሚለው ውሳኔ ተወስኖ በጣም በርካታ ስራዎች የተሰሩት። ለውጡ የመጣው ከሳቤ ነው። የአስተሳሰብ ለውጥ ነው የመጣው። ዴሞክራሲን እንትከል ባህል እናድርግ፣ ለዚህ መደላድል የሚፈጥሩ ተቋማትን ደግሞ እንገንባ የሚለው ስራ በጣም ወሳኝ የአስተሳሰብ ለውጥ በጣም ወሳኝ የእሳቤ ለውጥ ነበረ ብሎ መናገር ይቻላል። ከዚህ አንጻር ነው አሁን ኢትዮጵያ ውስጥ ባለፉት ሰባት ዓመታት ያየናቸው ተቋማት መገንባት የጀመሩት መጠናከር የጀመሩት ወሳኝ የሆኑ የዲሞክራሲ ሂደቶችን አቅደው መምራት የጀመሩት ማለት ነው። ለምሳሌ የኢትዮጵያ ብሔራዊ ምርጫ ቦርድን መውሰድ ይቻላል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሕግ ማዕቀፉ ጀምሮ ካስተሳሰቡ ጀምሮ ከአደረጃጀቱ ጀምሮ ከሚመራው ሰው ጀምሮ ሪፎርም እንዲደረግ ይሄ ተቋም የፓርቲ ሳይሆን የሆኑ የፖለቲካ መሪዎች ሳይሆን የሆኑ ልሂቃን ሳይሆን በሆነ ወቅት የሚሄዱና የሚመጡ የፖለቲካ ቡድኖች ሳይሆን ይሄ ተቋም የአገርና የህዝብ ተቋም ነው። ስለዚህ ይህን የሀገርና የህዝብ ተቋም ነፃ ገለልተኛና ብቃት ያለው ተቋም አድርጎ መገንባት ያስፈልጋል። ፖለቲከኞች ይመጣሉ፣ ይሄዳሉ። ፓርቲ ይመጣል፣ ይሄዳል። ተቋማት ግን ሀገር ያሻግራሉ የሚል አቋም ስለነበረ የብሔራዊ ምርጫ ቦርድን ነፃ ገለልተኛና ብቃት ያለው ሰው እንዲመራው፣ ከፖለቲካ ወገንተኝነት ውጭ የሆነ ሰው እንዲመራው፣ ለሀገርና ለህዝብ ሲል የሚሰራ ሰው እና ቦርድ አባላት እንዲመሩት የሕግ ማቀፉም ወደዛ እንዲሄድ የሕግ ማቀፉም እነዚህን ተቋማት ነፃ ገለልተኛ ብቃት ያላቸው እንዲያደርግ አደረጃጀታቸው ውስጣዊ አደረጃጀታቸውም ተቋማዊ አቅማቸውም ነፃ ገለልተኛና ብቃት ያላቸው ሆነው በዚህ ሀገር የዲሞክራሲ ስርዓት ሽግግር ውስጥ ምርጫን በብቃት አቅደው አስፈጽመው ዴሞክራሲያዊ የሆኑ የሆነ መንግስት እንዲመሰረት ለማድረግ የሚያስችል ተቋማዊ አቅም የሚኖራቸው ነፃ ገለልተኛና ብቃታቸውን እያሻሻልን ስንሄድ ነው የሚለው ስራ በጣም ውጤታማ ነበር ማለት ነው። ብልጽግና ፓርቲ ከተመሰረተ ወዲህ በ2013 ዓ ም የተካሄደው ምርጫ ከዚህ ሪፎርም በኋላ የተካሄደ ምርጫ ነው። የምርጫ ቦርዱ አባላት ነፃ ገለልተኛ ብቃት ያላቸው፣ አደረጃጀቱ ነፃ ገለልተኛ ብቃት ያለው እዛ ውስጥ ያሉ ስታፎች በሙሉ ነፃ ገለልተኛ እንዲሆኑ በማድረግ በዚች ሀገር የፖለቲካ ገበያ ውስጥ የገበያው ሕግ የፖለቲካ ሽግግር ስርዓቱን እንዲመራ የሚያስችል ተቋማዊ አቅም እንዲገነቡ ተደርጎ በመገንባታቸው ምክንያት የዲሞክራሲ ሽግግሩ ጤናማ በሆነ መንገድ እንዲሄድ የራሳቸውን አስተዋጽኦ እያደረጉ ነው። ይሄ የምርጫ ቦርድ ተቋም ብቻ አይደለም፤ የሰብአዊ መብት ተቋማትን መመልከት ይቻላል። የሰብአዊ መብት ተቋማት የዲሞክራሲ ተቋማት ናቸው። የእንባ ጠባቂ ተቋማት የዴሞክራሲ ተቋማት ናቸው። የሚዲያ ተቋማት የዴሞክራሲ ተቋማት ናቸው። እነዚህ ተቋማት ከአስተሳሰብ ጀምሮ ነፃ ገለልተኛ ብቃት ያላቸው እንዲሆኑ ውስጣዊ አደረጃጀታቸው ውጤታማ እንዲሆን ራሳቸውን ተመልክተው ሪፎርምድ ሆነው የሀገሪቱን የዲሞክራሲ ሽግግር ለመሸከምና ለማሻገር በሚያስችል ሁኔታ ብቃት እንዲያዳብሩ ተደርጎ በመሰራቱ ምክንያት በሀገራችን የዲሞክራሲ ተቋማት ሪፎርሙ ውጤታማ በሆነ መንገድ ሄዷል። የሽግግሩንም ለማገዝ በሚያስችል ተቋማዊ ብቃት እየገነቡ እየገነቡ በመሄድ ላይ ናቸው ማለት ነው። ከዚህ ጋር በተያያዘ የፍትህ ተቋማቱን የጸጥታ ተቋማቱን ሪፎርም ለማድረግና የዲሞክራሲ ሽግግሩን ለማሳለጥ በሚደረገው ሂደት ውስጥ የፍትህ ተቋማትና የጸጥታ ተቋማት የየራሳቸው ሚና ስላላቸው የዲሞክራሲ ሽግግሩን ለመሸከም በሚያስችል እና የሕግ የበላይነትን አስከብሮ ሕገ መንግስታዊነትን እውን ለማድረግ የሚያስችል የጸጥታ የፍትህ ተቋማት ሪፎርምም ከዚሁ ጋር በመካሄዱ ምክንያት እነዚህ ተያይዘው የሀገራችን የዲሞክራሲ ሽግግር በተቋማዊና ባህላዊ መሰረት ላይ እየተገነባ እንዲሄድ በሚደረገው ሂደት ውስጥ የየራሳቸውን ሚና እየተጫወቱ ይገኛሉ። ቀሪ ስራዎች ይቀራሉ። የተቋም ግንባታ በአንድ ሌሊት አይጠናቀቅም። የትውልድ ስራ ነው። ባለፉት ሰባት ዓመታት የተሰራው ስራ ግን በጣም አበረታች ነው ብዬ ነው የማምነው። አንደኛ የእሳቤ ለውጥ መጥቷል። ሁለተኛ ተቋማቱ ሪፎርም ውስጥ ገብተዋል። ሪፎርም ውስጥ በመግባታቸው ዴሞክራሲን ለመሸከምና ለማሸጋገር የሚያስችል እሳቤና አቅም መገንባት ጀምረዋል። እዚህ ላይ ተጨማሪ ስራዎች እየተሰሩ የሚሄዱ ከሆነ ደግሞ ተቋማዊ ያልነው ወደ ባህላዊ ዴሞክራሲ ወደ ባህል ይሸጋገራል። ወደ ህዝባችን ይወርዳል ማለት ነው። ወደ ዜጎች ይወርዳል ማለት ነው። ስለዚህ ዜጎቻችን ውስጥ የዴሞክራሲ ባህል ዘመናዊነት፣ የሰለጠነ የፖለቲካ ሀሳቤ ጉዳዮችን ከመሳሪያና ከጉልበት ባሻገር በውይይትና በሀሳብ የበላይነት የመፍታት ልምድ በህዝባችን ውስጥ እየወረደ ባህል እየሆነ በሄደ ቁጥር የማይቀለበስበት ደረጃ ላይ ማድረስ እንችላለን ብዬ ነው ማምነው። መልካም ዶክተር ቢቂላ ሁሪሳ ከአለፉት ሰባት ዓመታት የፖለቲካ ለውጦች ጋር በተገናኘ ላደረግነው ቆይታ እጅጋርጌ ማመሰግነው። እኔም አመሰግናለሁ።